በርካቶች እንደሚስማሙት ለዘመናት ሲንከባለል የመጣውን ችግር ተጋፍጦ ተወዳዳሪ መሆን የህልውና ጉዳይ የሆነበት ዘመን ላይ እንገኛለን። ሀገር የትውልድ ትስስር ውጤት በመሆኗ የምትሰራውም በትውልድ ቅብብሎች እንደመሆኑ ትላንትን ከዛሬና ነገ የሚያስማማው አዲሱ ትውልድ ከቀደመው ትውልድ የሚለይበት የራሱ መልክና ጠባያት አሉት። የቀደመው ትውልድ በጊዜው ያጋጠመውን የጠላትን ወረራና የህልውና አደጋ ተግዳሮ ተጋፍጦ በከፈለው የደም ዋጋ ሀገር ሳትደፈር በማ ቆየት ኢትዮጵያን በጦር ግንባር ተሸንፈው ከማያውቁ ጥቂት ሀገራት ተርታ እንድትሰለፍ አድርጓታል። ይህም ሀገርን ከጠላት መከላከል የእኛ የጋራ መገለጫ ሴት ሆኖ በደማቁ እንዲጻፍ ያስቻለ ታሪካችን መሆን የቻለ ነው። የመደመር ትውልድ አንድ አስምሮ ሊይዘው የሚገባ ጉዳይ ኢትዮጵያ ከነ ድካማቸውም ቢሆን በጥበብ የተሞሉ አባትና እናቶቻችን ያቆዩልን ሀገር ስለሆነች በጥበብ የቆየን ሀገር በደርሶ ሀጅ ስሜት ለማፍረስ መሞከር ተገቢ አይሆንም። ትውልድ አብሮ የተገመደ ብቻ ሳይሆን እንደ ወንዝ ሳያቋርጥ የሚፈስ የዘመንና የክስተት ውጤት በመሆኑ አዲሱ ትውልድ የቀደመውን የጦር አርበኝነት ወደ ላብና ትጋት በመቀየር የህዳሴ ግድብን እውን ማድረግ የቻለ ሲሆን፣ የእይታ አድማሱን በማስፋት የራሱን ፈተና በራሱ የአርበኝነት ገድል ለማሸነፍ የቤት ስራውን ጀምሯል። የመደመር ትውልድ ሆይ በርካታ ችግሮች፣ በርካታ ተራራዎች ከፊት ያሉ ቢሆኑም እነሱን ሲያስፈልግ ቦርቡረህ፣ ሲያስፈልግ ተሻግረህ ብልጽግናንና እድገትን ለኢትዮጵያ ማረጋገጥ እንጂ በፈተና መቆም አይቻልም። ወደ አምስተኛው የኢንዱስትሪ አብዮት እየተንደረደረ የሚገኘው ዓለም ይዞት የሚመጣውን ዕድል ለመቋደስ በአንጻሩ ደግሞ ፈተናውንም ለመጋፈጥ የዚህ ትውልድ የላብ አርበኝነት አማራጭ የሌለው ብቸኛ መንገድ ነው። ዛሬ ያ በኩራት መንፈስ ራሱንና ሀገሩን ያስከበረው የአይበገሪነት ገድል በአዲሱ ትውልድ በልማት ሊደገም በደም የተጻፈውን የጦር ሜዳ ታሪክ በድህነት ላይ ዘምቶ ድህነትን አሸንፎ በላቡ በማልመቅ ሀገሩን ካደጉ ሀገራት ተርታ ለማሰለፍ በጊዜ የለም መንፈስ እየፈጠረ እየፈጠነም ይገኛል። የስልጣኔ የበላይነትን የተቆናጠጡ ሀገራት ብልጫቸው ያለው በከርሰ ምድራቸው ባለው ሀብት ብቻ ሳይሆን ነገን አሻግረው በማየታቸውና ተግተው በመስራታቸው መሆኑን የተረዳው ይህ የአርበኝነት ትውልድ በዛሬ ሳይታጠር ከሰፈር ውጭ መተለም የቻለ ነው። በአፍሪካ ሁለተኛው የህዝብ ቁጥር ያለን እኛ እጃችንን ከአፈር ጋር ካወዳጀን ለመልማት ያለንን እድል ሳናባክን ከተጠቀም የብልጽግና ፀሐይ በኢትዮጵያ ሰማይ በገሃድ መውጣቱ አይቀርም። ሀገር እንደ ሀገር እንድትቀየር በሚደረገው ጥረት የሚጀመሩ ፕሮጀክቶች ኮስታቸው ምንም ይሁን ምን፣ የወሰዱት ጊዜ ምንም ይሁን ምን፣ ከዛ በኋላ የሚፈጥሩት ዳይናሚክስ ነው ሀገር የሚቀይረው። ልካ እንደዚህም ማድረግ ይቻላል፣ የሚል በህብረተሰብ ዘንድ የሚፈጥረው ንቅናቄ ስለሆነ ይሄ አሁን የምናየውን በአነስተኛ ደረጃ የሚታዩትን ነገሮች በስፋት ማድረግ ማይቻልበት ምክንያት የለም። በዚህም ለዘላቂ ችግራችን ጊዜያዊ መፍትሄ የሚሰጠው ነባሩ አካሄዳችንን በመተውና ዘላቂ መፍትሄ ላይ በማተኮር አዲሱ ትውልድ ስንዴን ከመለመን በአመት ሶስት ጊዜ አምርቶ ከራስ መትረፍ እንደሚቻል በተግባር አረጋግጧል። በትውልድ ቅብብሎች ከደም ወደ ላብ በተደረገው የአርበኝነት ጉዞ የትላንቱን ገድል ለዛሬው ድል እርሾ እያደረገ ከከተ ከተማስ ከገጠር፣ ሀገርን ካደጉት ሀገራት ተርታ ለማሰለፍ የሚተጋውን ትውልድ እሳት አመድን ወለደ ብሎ ማን ሊተርት ይችላል?